ሰላም ጤና ይስጥልን ውድ የዳር ቲዩብ ቻናል ዝግጅት ተከታዮቻችን፣ ዛሬም እንደተለመደው እናንተን የሚያዝናኑ ማራኪ ዝግጅቶችን ይዘን ቀርበናል። በዛሬው ዝግጅታችን ታማኝነትን ባህል ያደረጉ፣ የጠፋ ነገርን ለባለቤቱ ካልመለሱ ደስታን የሚያጡ የሰውን ሐቅና አደራን የማይበሉ ህዝቦችን የታደለች ሀገርን እንቃኛለን። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ የደወል ምልክቱን በመጫን ይጀምሩት። ይህ ዳርቲዩብ ነው። ስርቆት ነውር የሆነባት እቺ አስደናቂዋ ሀገር ማን ናት? በሩቅ ምስራቅ የምትገኝ እስያዊ ሀገር ናት። በፓስፊክ ውቅያኖስ መገኘቷ የእስያ ንግድ መተላለፊያ እንድትሆን አስችሏታል። ከደቡብ ኮሪያና ከዘላለማዊ ጠላት ከምትላት ቻይና ጋር በባህር ትዋሰናለች። 377975 ስኩዌር ኪሎ ሜትር የሚሸፍኑ ከአንድ ሺህ በላይ ትንንሽ ደሴቶች አሏት። 123 ሚሊዮን የህዝብ ቁጥር በመያዝ ሰባተኛ ደረጃ ላይ ትገኛለች። ዋና ከተማዋ 37 ሚሊዮን ህዝብ ሸክፋ ይዛለች። ይህ ቁጥርም ብዙ ህዝብ ከሚኖርባቸው ቀዳሚ ከተሞች ተርታ አሰልፏታል። በዚች ሀገር ላይ ግብርናና ከተሜነት በእጅጉ ተዋህደዋል። በበርካታ ተራራዎችና ደኖችም ትታወቃለች። የዛሬው ዝግጅታችን ወደ አንዲት አስደናቂ ህዝቦች ወዳላት አገር ይወስደናል። ይቺ ሀገር ጥንታዊ ባህልን ከሥልጣኔ ጋር አብሮ ማስኬድና ሳይታለች ዘመናዊ ዓለም እንዲፈጠር ያሳረፉት አሻራ ደግሞ ደማቅ ነው። በዓለም የሚገኙ ሀገራት በካርታ ላይ እስከሰፈሩ ድረስ የራሳቸው መገለጫ ማንነትም አላቸው። ለብዙ ዓመታት እንደ ሀገር ደግም ክፉም ታሪክም አሳልፈዋል። ደግ ደጉን አስቀጥለው ከመጥፎ የጦርነት ታሪካቸው ብዙ ተምረዋል። የአንድ ሀገር ስልጣኔ በቴክኖሎጂ መራቀቅ ብቻ አይለካም። ለዚህም ይመስላል ባህላቸውን ጠብቀው ማደግ የቻሉ ህዝቦች የሚባሉት። የኢትዮጵያው እንቁ ድምፃዊ ክቡር ዶክተር ጥላሁን ገሰሰ ሩቅ ምስራቅ ሳለሁ እያለ ዘፍኖላታል። ስመጥሩ ገጣሚና ደራሲ ክቡር ዶክተር ከበደ ሚካኤል ስልጣኔዋን እድገቷን በመጽሐፋቸው ከትበውላታል። በኑክሌር ቦምብ የወደሙት ሂሮሺማና ናጋሳኪ ዳግም በጥበቧ ወደ ውብ ከተማነት ለውጣ ነፍስ ዘርታለች። የሀገሪቱ ዜጎች ማሰብ የማይደክማቸው ናቸው። ሁሌም ከአዲስ ነገር መፈጠር ጀርባ ቀድሞ ይገኛሉ። በውቅያኖስ ላይ ግዙፍ አየር መንገድን ገንብተው ዓለምን አስደንቀዋል። የዓለም ኢኮኖሚን ከሚዘውሩት ሀገራት መካከል ስሟ ሁሌም ይነሳል። በየጊዜው የሚፈራረቁባት ሱናሚና መሬት መንቀጥቀጥ ከእድገቷ አላገዷትም። ብሩህ አእምሮ ባለቤት የሆኑ ዜጎቿ ነፍስ አድን ሮቦት አለያም የመሬት መንቀጥቀጥን የሚቋቋም ባለ ስፕሪንግ ህንፃን ገንብተው እጅ ባፋ ያስጭናሉ። የህዝቡ ማራኪ ባህል እንደ ሙዚቃ መሳሪያው ውብ ነው። እንግዳ ተቀባይነታቸውና ንግግራቸው እንደ ተወዳጅ አረንጓዴ ሻያቸው ጥዑም ለዛለው። በባህላዊ አልባሳት ተውበው ሰው ማክበርና እጅ መንሳት መለያ ማንነታቸው ነው። የአሳ ወዳጅ የሆኑ ህዝቦች ይባላሉ። ምናልባት አሳን መብላት በብልሃት ያሉት እነሱ ሳይሆኑ አይቀሩም። ሀገራቸው ግርጥሏችሁ ብትሄዳችሁ አሳን መመገብ ብቻ ሳይሆን ማጥመድንም ትማራላችሁ። ከመቶ ዓመታት ብዙም ሳይርቅ ኃያል የነበረች አገር በርካታ ሀገራትን በጉልበቷ እያስገበረች አሜሪካንና ቻይናን እስከ መውረር ደርሳ ነበር። ሥራና ስፖርትን የሚወዱ ዜጎች መገኛ በዚች አገር የመቶ ዓመት አዛውንት በሰማይ ላይ እየተከረባበተ ማርሻል አርት ቢጋብዛችሁ እንዳትገረሙ። ምክንያቱም የካራቴ፣ የዩዶ፣ የውሹና የቴኳንዶ ጥበባት የሀገሪቱ የረዥም ዘመናት ባህላዊ ስፖርቶች ናቸው። ይህ ሁሉ አድናቆት የተሰጣትና ሙገሳን ለሚያንስባት ሀገር ለጃፓን ነው። ጃፓን የጥንታዊ ስልጣኔ መገለጫ ሀገር። በተለይ እኛ ኢትዮጵያውያን ከዚች ሀገር ጋር የምንጋራው ወርቃማ ታሪክ አለን። በዋና ከተማዋ ቶኪዮ ሰማይ ስር ድንቅ አትሌቶቻችን በኦሎምፒክ ሜዳሊያ ተንበሽብሸው በደስታ እንባ አላቅሰውናል። በከተሞቿ መሃል ሰንደቃችን በክብር ተሰቅሎ ብሔራዊ መዝሙራችን በኩራት ተዘምሮበታል። የጃፓኖች ባህል ቂምና ጥላቻን ሳይሆን በጎ ሥነ ምግባርን ለትውልድ ያወርሳሉ። ሀገሩን መውደድና ታማኝነት የእያንዳንዱ ጃፓናዊ ዜጋ መገለጫ ስብዕና ነው። በዓለም ረጅም ዕድሜ የሚኖሩ ህዝቦች ባለቤት ናት። ምናልባት ታማኝነታቸው ዕድሜ እየለገሳቸው ይሆን? ጃፓኖች የተጣለና የተረሳ እቃን ወደ ቤት ይዞ መግባት ነውር ነው። የወደቀን አንሱ፣ የሞተን ቅበሩ የሚለው የተሳሳተ ብሂል በተግባር የሚገለጸው ስነ ምግባር በጎደለው ሰው ሊሆን ይችላል። በዓለም ሀገራት ላይ በሚኖሩ ህዝቦች ዘንድ ለግጭትና ለጥፋት ምክንያት ከሆኑት በርካታ ምክንያቶች መካከል አንዱ አለመተማመን ነው። በዓለም ህዝቦች ዘንድ እርስ በርስ መጠራጠርና የጎሪጥ መተያየት አደገኛ ስሩን ሰዷል። በፖለቲከኞች በሀገራት መሪዎች፣ በትዳር መሃል፣ በማህበራዊ ጉዳዮች፣ በንግድና በልዩ ልዩ ስራዎች ላይ እምነት በክህደት የሚለወጡባቸው እውነቶች ዕለታዊ ገጠመኞቻችን ከሆኑ ሰንብተዋል። በሀገራችን ብሂል ቃል የእምነት እዳ ነው አለያም ያሉት ከሚጠፋ የወለዱት ይጥፋ የሚሉት የመታመንና አደራን የመጠበቅ ተምሳሌቶች እንደ ጉም እየበነኑ ነው። ዓለማዊ መሻቶችና ቁሳዊ ፍላጎቶቻችን ለቃልና ለእውነት የመገዛት መንፈሳችንን እየናዱብን ይገኛሉ። በበርካታ ሀገራት ዘንድ የራስ ያልሆነን ነገር ለማግኘት ብዙ ይደረጋል። ሰዎችን በማታለል በጭካኔ ነፍስን በመንጠቅና አካልን በመጉዳት ንጥቂያና ዘረፋዎች ይፈጸማሉ። ዛሬ የገዛ ንብረታችንን በልዩ ልዩ ቦታዎች ላይ ጥለን በቦታው ማግኘት ዘበት ሆኗል። በዘበኛ በውሻ በአደገኛ አጥርና በቴክኖሎጂ የሚጠበቅ ንብረትን በነበረበት ቦታ ላይ ማግኘት እንኳን ዕድለኛ መሆንን ይጠይቃል። ዕድሉ ሰምሮልን የጠፋብን ዕቃ ድንገት ቢመለስልን እንኳን ድንጋጤውን መቋቋም ያቅተናል። አስቡት እስኪ ከኪሳችሁ የወደቀ አይፎን ፕሮማክስ፣ በቦርሳቸው የነበረ 50,000 ዶላር መቶ ግራም ወርቅ 1.5 ሚሊዮን ብር የሚያወጣ የዳይመንድ ቀለበት፣ ወይም ካቆሙበት ቦታ የተሰወረ ቪኤት መኪና ከነነፍሱ ሲመለስ ሲመለስለት በዚህ አጋጣሚ ራስን መሳት ራሱ እድለኛ መሆን ነው። በዚህ ዘመን እንኳን ቦርሳና ዋሌት፣ የእጅ ስልክ፣ የመገበያያ ካርድ፣ የቆመ መኪና፣ በልፋት የተገነባ ቤትና በጥረት የተጠራቀመ ገንዘብ ቀርቶ ሐሳብ እንኳን አንዴ ካፍ ከወጣ መች ይመለሳል? ከዚህ በተቃራኒው ግን የአንዲት ሀገር ዜጎች የጠፋ ንብረትን ከነሙሉ አካሎ በመመለስ የሚደርስባቸው ሀገርና ሕዝብ አልተገኘም። የሀገሪቱ ዋና ከተማ ቶኪዮ ከ37 ሚሊዮን የሚልቁ ዜጎቿን አቅፋ ደግፋ ይዛለች። ሆኖም በፈረንጆቹ 2018 ዘመን ላይ ከጠፉ 545ሺህ መታወቂያዎች መካከል ሳይመለስ የቀረ የለም። ሁሉም መታወቂያዎች ከባለቤቶቻቸው ጋር በድጋሚ ተገናኝተዋል። እና ታዲያ መታወቂያ ምን ዋጋ አለው ሊሉ ይችላሉ። እጅግ ውድ የሆኑ 130 ሺህ ስልኮችን የጣሉ ሰዎች ከእጅ ስልኮቻቸው ጋር በሰላም ተገናኝተዋል። አሁንስ ምን ይሄ ብቻ? 240 ሺህ ዋሌት ቦርሳዎችን የጣሉ ግለሰቦች ቤሳቢስቲን ሳይነካባቸው ንብረታቸው ተመልሶላቸዋል። ጃፓን ውስጥ የጠፋ ተገኝቶ የተረሳ ይታወሳል። ዳሩ ግን በሌላ ቦታ ዜና የሚሆነው የጠፋ ተመለሰ ነበር። በከተማችን አዲስ አበባ የማስታወቂያ ሰሌዳዎችንና ማህበራዊ ሚዲያዎችን ያጣበቡት ያፋልጉኝ ሮሮዎች ናቸው። ከልጅ እስከ መኪና፣ ከገንዘብ እስከ ሰነድ ሀገሩን የሞላው የጥፋት አቤቱታ ነው። ዕቃን የመስረቅና የመጥፋት ጉዳዮች ለየቅል ናቸው። ስለዚህ ወረታ እከፍላለሁ ይሉት ተማጽኖ አይሰራም። ቀድሞ ነገር የወደቀን የሚመልስ በጎ ሰው ወረታ መች ይፈልጋል? በጃፓን የሚከወነው ግን የዚህ ተግባር ተቃራኒ ነው። በሀገሪቱ የሚኖሩ ማንኛውም ዕቃ ወድቆ ያገኘ ሰው ዕቃ አገኘሁ ብሎ ለፖሊስ ያመለክታል። በጃፓን የወደቀን ዕቃ አንስቶ ወደ ኪስ መስደድና ወደ ጎጆ መውሰድ የመጥፎ ሥነ ምግባር ማሳያ ነው። የሥነ ልቦና ባለሙያው ካዙኮ በርኸንስ እኔ ሳን ፍራንሲስኮ ከተማ ውስጥ ለረጅም ዓመታት ስኖር፣ አንድ ግለሰብ ዋሌት መለሰ ተብሎ በቴሌቪዥን አይቼ ነበር ይላሉ። ባለሙያው እውነት ብለዋል። የጠፋ የመለሰ ሰው የዜና ማሟሻ መሆኑ አይቀርም። ጃፓን ውስጥ ዜና መሆን ከፈለጉ፣ የጠፋ ዕቃን አይመልሱ የሚል ምክር መስጠት አንሻም። ካዙኮ የተባሉት ግለሰብ ተወልደው እምብርታቸው የተቀበሩት አድገው ጥርሳቸውን የነቀሉት በጃፓን ሀገር ነው። ሐቀኝነት ምን ያክል ቦታ እንዳለው አይዘነጉም። ጃፓኖች የጠፋ የሚመልሱት ወረታ ፈልገው አይደለም። እንዲያውም የጠፋ ዕቃ ሲያገኙ ለፖሊስ አስረክበው በደስታ እየፈነጠዙ ወደ ሥራቸው ያመራሉ። ፖሊስ ያገኛቸውን ንብረቶች ባለቤቱን አፈላልጎ ያስረክባል። ባለቤቱ ካልተገኘ ይጠብቃል። የንብረቱ ባለቤት ተጠብቆ ካልመጣ ዕቃው ከጥቅም ውጭ ሆኖ እንዲወገድ ይደረጋል። እንግዲህ በሀገራችን የሰው ወርቅ አያደምቅ የተሰኘው ተረት እንደ ብርሃን የሚደምቀው እንዲህ አይነቱ ታማኝ ጃፓናውያን ነገር ሲገጥም ነው። በቶኪዮ ከተማ ውስጥ በየመቶ 100 ስኩዌር ኪሎ ሜትር ርቀት ላይ ዘጠና ሰባት የሚሆኑ አነስተኛ ፖሊስ ጣቢያዎች ይገኛሉ። እነዚህ ጣቢያዎች ኮባን ይባላሉ። ይህ ቃል በአማርኛ ቋንቋ ጠፋብኝ የሚል ትርጓሜ የሚይዝ በመሆኑ ለጃፓኖች ደግሞ አገኘሁ ብሎ ለማመልከት እጅግ ቀላል መንገድ ነው። እንዲህ አይነት ጣቢያዎች በለንደን ከተማ ውስጥ ብትገቡ የምታገኙት 11 ብቻ ነው። ጃፓኖች ከዓለም ሕዝብ መካከል ልዩ የሚያደርጋቸው ሥራ ወዳድ፣ ትሑት፣ በሥነ መግበር የታነጹና ታማኝ ሕዝቦች መሆናቸው ነው። ለጽዳት ያላቸው ትኩረት በእጅጉ ያስገርማል። የጃፓን ገበሬዎች ጎጆና ቀዬ ጽዳትና ውበት የፓሪስ ከተሞችን በእጅጉ ያስንቃል። ከጥቂት ወራት በፊት ብዙ የሚወራለት የፈረንሳይ ዋና ከተማ ፓሪስ በትኋን መንጋ ተወራ ነበር። በቅርቡ በኳታር በተዘጋጀው የዓለም ዋንጫ ላይ የተጫወቱት የብሔራዊ ቡድን አባላትና ግጥሚያውን የታደሙት ጃፓናውያን ደጋፊዎች ጨዋታው ሲጠናቀቅ የነበሩበትን ስታዲየም በሚገባ በማጽዳት የዓለምን ሕዝብን አስደምመዋል። የኳታር ንጉሣዊው መንግስትም ለቡድኑ የጨዋነት ክብርን በማጎናጸፍ ለደጋፊዎቹ ከፍተኛ እውቅናን ሰጥተዋል። ጨዋነት በመልካም ግብረ ገብታ ንጹ በማደግ እንጂ በውርስ አይገኝም። የቶኪዮ ፖሊስ መኮንኖች ደግሞ በትሑትነታቸው ይታወቃሉ። አዛውንትን መንገድ በማሻገርም የሚደርስባቸው የለም። ዜጎችም ወድቆ ያገኙትን ንብረት ለፖሊስ እንዲያስረክቡ ይበረታታሉ። ይህ እንግዲህ ገና ከልጅነት የሚማሩት በጎ ስነ ምግባር ነው። አንዳንድ ንብረቶች ለፖሊስ ከተሰጡ በኋላ የንብረቱ ባለቤት ካልተገኘ ላመጣው ሰው በሽልማት መልክ ይበረከታል። የፖሊስ መኮንኑ ማሳሂሮ፣ አንድ ታዳጊ አንዲት ሳንቲም ቢያገኝ ወደ ፖሊስ ይዞ ይመጣል። ምንም እንኳን አንዲት ሳንቲም ፈልጉ የሚመጣ ባይኖርም ፈላጊ ካለ ግን ይመለሳል። ካልሆነ ግን ላመጣው ሰው በሽልማት መልክ ይሰጣል። ይህንን ጽንስ ሐሳብ ለማረጋገጥ የተሰማሩ አጥኞች እንደጠፋ አስመስለው ቶኪዮ መንገድ ላይ ከጣሏቸው ስልኮች መካከል 88 በመቶ ተመልሰዋል። መሀል ኒውዮርክ ከተማ ላይ ከጣሉት መካከል ግን ሊገኙ የቻሉት ስድስት በመቶ ብቻ ናቸው። ቶኪዮ ውስጥ ከሚጠፉ ዋሌቶች 80 በመቶ ይገኛሉ። ኒውዮርክ ውስጥ ደግሞ አስር በመቶ ዋሌቶች ብቻ እድል ቀንቷቸው ለባለቤቱ ይመለሳሉ። ቶኪዮ ውስጥ ቢጠፋም የማይፈለገው አንድ ንብረት ዣንጥላ እንኳን ለባለቤቱ ይመለሳል። 338 ዣንጥላዎች የጠፉባት ከተማ ውስጥ ጥላቸውን ለመውሰድ የመጡት አንድ በመቶ ብቻ ናቸው። ቶኪዮ ከተማ ውስጥ የፕላስቲክ ዣንጥላዎች ርካሽ በመሆናቸው በነጻ እንዲወስዱ የሚቀመጡበት ስፍራዎችም አሉ። ጃፓን የጠፋ ነገር የሚመለስባት አገር ትሁን እንጂ የግልጸኝነት ችግር እንዳለ የሥነ ልቦና ባለሙያዎች ያወሳሉ። ይህ ደግሞ የባህል ተጽዕኖ ነው። ሰዎች ባህል አክባሪና ፈሪ ናቸው ይላሉ። ነገር ግን ነገሮች እየተቀያየሩ እንደሆነ ባለሙያዎች ያስተምራሉ። ካዙኮ የጃፓናውያንን ሐቀኝነት ከቡድሃ እምነት ጋር ያያይዙታል። ሀገሪቱ በሱናሚ በተናጠሽ ጊዜ እንኳን ያላቸው ለሌሎች ሲያካፍሉ ታይተዋል። ጃፓናውያን ለባህላቸው ያላቸው አክብሮትም ለዚህ አስተዋጽኦ እንዳለው ይታመናል። በጃፓን ሕዝብ ዘንድ ከግላዊ አስተሳሰብ ይልቅ በአብሮነት የመኖር ታላቅ እሴት ትልቅ ቦታ ይሰጠዋል። ውድ የዚህ ዝግጅት ተከታዮች፣ ለመሆኑ የጣሉት ንብረት በሰላም ተመልሶ ያውቃል? እርሶስ ወድቆ ያገኙትንና ለባለቤቱ የመለሱት ዕቃ ምንድን ነው? መልሳችሁን በኮሜንት ላይ አኖሩልን። የዛሬውን አበቃን። በየዕለቱ የሚቀርቡ ማራኪ ዝግጅቶቻችንን ለመከታተል ቻናላችን ሰብስክራይብ ያድርጉ። ባላችሁበት ሰላማችሁ ይብዛ።